እንደዚህ አይነት እውቅናዎች መልካም ናቸው። እንደ ግለሰብም እንደ ሀገርም አንድ አካል ለራሱም ለሀገሩና ለዓለም አቀፉ ማህበረሰብ የሚጠቅም ስራ ሲሰራ ያ ስራ ደግሞ በሚመለከታቸው ኦርጋናይዜሽኖች እውቅና ሲያገኝ ቲንክ ተጨማሪ ስንቅ ይሆናል፣ ያበረታታል። እና በአረንጓዴ አሻራ መርሐ ግብርም የሆነው ይሄው ነው ብዬ ነው የምወስደው። እንግዲህ እንደምታውቂው አለማችን በጣም ትልልቅ እነዚህ ግራንድ ቻሌንጅስ የምንላቸው ወይም ተግዳሮቶች ገጥሟት፣ አለም ሁሉ ትግል እያደረገ ነው፣ እነዚህን ተግዳሮቶች ለመፍታት ማለት ነው። አንደኛው የአየር ንብረት ለውጥ ነው። ሁለተኛው የመሬት መራቆት ወይም ደግሞ የተፈጥሮ ሀብት መጎሳቆል እና አጠቃላይ ከዛ ጋር ተያይዞ የሚመጣው ይሄ የሥርዓተ ምህዳር ችግር ላይ መውደቅ እነዚህን ችግሮች በጋራ እንፍታ የሚል ሰፊ ውይይት በርካታ አመታት የዘለቀ ሲደረግ ነው የቆየው። ያንን ውይይት ተቀብላ ኢትዮጵያ ሀገራችን አንደኛ እነዚህን የገጠሟትን ችግሮች ለመፍታት ማለት ነው ችግሮቹ ሪል ናቸው። የደን ምንጣሮ መሰረታዊ ችግር ነው። የብዝሃ ሕይወት መጥፈት መሰረታዊ ችግር ነው። ከዚህ ጋር ተያይዞ ደግሞ አጠቃላይ ይሄ የምርትና ምርታማነትን የሚቀንሱ ወይም ችግር ላይ የሚጥሉ በርካታ ችግሮች ናቸው እንደ ሀገር የገጠሙን ማለት ነው። ሶ ክላይሜት ቼንጅ እኛ ይሄ የአየር ንብረት ለውጥ መሰረታዊ ችግራችን ነው። በአንድ ጊዜ የአንድ ሲዝን ዝናብ እንኳን ሳይዘንብ ቢቀር በአስር ሺዎች በሚሊዮን የሚቆጠር ገበሬ ወይም አርብቶ አደር ችግር ላይ የሚወድቅበት ሀገር ነው። በተለይ ደግሞ ትሮፒክስ ውስጥ እንደመሆናችን እና አዳጊ ሀገርም እንደመሆናችን ማለት ነው እና እነዚህን ችግሮች ለመቅረፍ መረባረብ አለብን፣ የአየር ንብረት ለውጥ ችግርን መቀነስ አለብን፣ የተፈጥሮ ሀብት መራቆትን ችግር መቀነስ አለብን ለሚለው ውይይት ኢትዮጵያ ተወያይ አገር ብቻ አይደለችም፣ ግንባር ቀደም ተወያይናት። ግንባር ቀደም ፖሊሲ አውጪናት ለዓለም የሚሆኑ ለምሳሌ ሲያር ሪጅን ከዚህ በፊት ስናስተዋውቅ ዓለም ላይ በጣም እንደ ኢምፖርታንት ፖሊሲ ትራንዛክሽን ተደርጎ ነው የተወሰደው። ነገር ግን ደግሞ እነዛን ፖሊሲዎቻችንንም መሬት ላይ ለመተግበርእና ውጤት ለማምጣት ለምሳሌ ኢኒሽቲፎች ስንሰራ ነው የቆየነው ከነዚህ ግራንድ ኢኒሼቲቭ ከሚባሉት ማለት ነው የአረንጓዴ አሻራ መርሃ ግብር አንዱ ነው እንግዲህ በክቡር ጠቅላይ ሚኒስትራችን አነሳሽነት በ19 በ2011 ማለት ነው ተጀመረ። ይሄ መርሃ ግብር ሲጀመር በጣም ለብዙ ችግሮቻችን እነዚህ በጣም ትዊን ለምንላቸው በተለይ ለአየር ንብረት ለውጥና የተፈጥሮ ሀብት መጎሳቆል ችግሮች ወይም ተግዳሮቶች መልስ እንዲሰጥ ነው ምግብም እንዲሆን ደንም እንዲሆን መኖም እንዲሆን የደን ውጤትም እንዲሆን እንደገና ደግሞ የስርዓተ ምህዳራችንንም እንዲያድስ ለወጣቶች ስራ እንዲፈጥር ለሴቶች ስራ እንዲፈጥር፣ እነዚህ ለዓለም ቀውሶች ደግሞ ማለት ነው በተለይ ለአየር ንብረት ለውጥ ማስተሰረይም ማጣጣምም አስተዋጽኦ እንዲኖረው ከኢትዮጵያ የሚያለፈ ትሩፋት እንዲኖረው ተደርጎ የተቀረጸ መርሃ ግብር ነው። እንግዲህ አስፈላጊ መረጃዎችን ሁሉ በተደጋጋሚ ስንጠየቅ ሰጠን። እንግዲህ ጥሩ ስራ ስለሆነ ጥሩ ስራ ስለሆነ ይሄ መርሃ ግብራችን ትላንትና እውቅና አግኝተዋል ማለት ነው። በዚህ መድረክ ላይ ትልቅ ነገር ነው። እዛ ውስጥ እንደ ማወዳደሪያ ያዩዋቸው አንደኛ ሊደርሺፕ ነው የሚያዩት የነበረው ማለት ነው። አንድ ኢኒሽቲቭ ወይም ደግሞ የልማት መርሃ ግብር ለግለሰብ፣ ለገበሬው፣ ለአርብቶ አደሩ፣ ለከተሜው፣ ለገጠሩ፣ እንደገና ደግሞ ለሀገሩ፣ ለሪጅኑና ለዓለም አቀፉ ማህበረሰብ ምን ትሩፋት ይኖረዋል የሚለው ብቻ ሳይሆን ትሩፋቱ አንድ ነገር ነው ነገር ግን እንዴት ተመራ፣ ስኮፕስ ምንድን ነው የሚለው ደግሞ በጣም ወሳኝ መለኪያ ነበረ። እንዴት አርጋችሁ ነው የመራችሁት? አሁን አረንጓዴ አሻራ መርሐ ግብርን እንደ ሞዴል የምናነሳዋለን፣ ሊደርሺፑን የተለያዩ መስሪያ ቤቶች አንድ ላይ መጥተው የሚመለከታቸው ዘርፍ መስሪያ ቤቶች አንድ ላይ መጥተው ሰዋቸውን ሀብታቸውን፣ በጀታቸውን አቅማቸውን አዋጥተው የመሩት መርሃ ግብር ነው የሚለው አንዱ ያዩት ሊደርሺፑን ነው። አረንጓዴ አሻራ መርሃ ግብር አንደኛው የተወሰደው በስኬሉ ምክንያት ነው። የትም ዓለም ላይ በቢሊዮን የሚቆጠር ችግኝ በዓመት ተፈልቶ ተተክሎ አይታወቅም። በመቶ ሚሊዮን የሚቆጠር ችግኝ ተፈልቶ በአንድ ቀን ተተክሎ አይታወቅም። ይሄ አንድ ያስመረጠንና ሌሎች አገሮችም እንዲያደረጉት ሞዴል ይሆናል ተብሎ የተወሰደ ነው። ሌላው ትልቁ ነገር ተሳትፎ ነው የታየው ማለት ነው። እንዴት አድርጋችሁ ነው ማህበረሰባችሁን ህዝባችሁን ያሳተፋችሁትና ይህን ነገር የተገበራችሁት የሚል ነው። የኢትዮጵያ አረንጓዴ አሻራ መርሐ ግብር ደግሞ ለብዙ አገሮች ሞዴል የሆነ አሁን ሌላ ቦታ ላይ የተለመደው ነገር ተከፍሎ ነው ምክንያቱም ግለሰቡ ክፍያ፣ ኢንሴንቲቭ ካላገኘ በስተቀር የመንግስት ስራ ላይ ሊሳተፍ የሚችልበት እንዲህ የጋራ የሆኑ ችግሮችን የሚፈታ ስራ ላይ ሊሳተፍ የሚችልበት ሁኔታ ሬር ነው። ገበሬው እዛው የራሱ እርሻ መሬት ላይ የፕራይቬት መሬቱ ላይ ነው ጊዜውን ማጥፋት ጉልበቱን ማጥፋት የሚፈልገው ነገር ግን የአረንጓዴ አሻራ መርሐ ግብር በተለይ ብዙ ገንዘብ ለሌላቸው ብዙ ፋይናንስ ለሌላቸው አገሮች ለታዳጊ አገሮች እንደ ሞዴል እንዲሆን ያደረገው አንዱ የሕዝባችን ተሳትፎ ነው። እኛ አረንጓዴ አሻራ መርሐ ግብርን ምንም እንኳን የዛሬ ሰባት ዓመት በክቡር ጠቅላይ ሚኒስትሩ ቢጀመርና እሳቸው ስፒር ሄድ እያረጉት በየአመቱ በከፍተኛ ደረጃ በከፍተኛ ኢንጌጅመንት እና ክትትል የተመራ ቢሆንም ግን ፍሮም ግራውንድ አፕ ነው፣ ከታች ነው ወደ ላይ እየገነባ ነው የመጣ ነው። ክልሎች ቀበሌ ወርደው ችግኝ ጣቢያ ወርደው ገበሬውን አማክረው የትኛውን ዝርያ ምን ያክል ችግኝ የቱ ቦታ ነው የሚተከለው እየተባለ፣ ገበሬው እንዲህ አይነት ችግኝ እንዲህ አይነት ዝርያ እንፈልጋለን፣ ይሄም ቦታ ዘንድሮ ብናየው ብንሰራው ይሻላል እያለ እየተገነባ ወደ ላይ የሚመጣ ስለሆነ የህዝብ ተሳትፎ ያለበት ይሄ የህዝብ ተሳትፎ ደግሞ አንዱ መጨረሻ ላይ የሚያየው ኤፍኤኦ ነበረ ማወዳደሪያው ላይ የሰስተናቢሊቲ ኢሹ የዚህ የዘላቂነት ይሄ አሁን የተሰራው ስራ ተሰራ ነገር ግን ውሎ ያድራሎ ይዘልቃሎ የሚለውም አንደኛው የሚታይ ነበረ እና አዎ እኛ የፖለቲካል ሊደርሺፑ የተቋማት ኢንጌጅመንቱ ይሄ ኮኦርዲኔሽኑ አንድ ነገር ሆኖ ነገር ግን አረንጓዴ አሻራ መርሃ ግብር የዜጎች መርሃ ግብር ሆኗል። የእያንዳንዱ የከተማና የገጠር ሰዋችን መርሃ ግብር ነው፣ የኔ ብሎ ነው። አንዳንዱ በአመት አንዴ ብቻ ሊሳተፍ ይችላል፣ አንዳንዱ አስሬ ሊሳተፍ ይችላል፣ አንዳንዱ አመቱን ሙሉ ሊሳተፍ ይችላል እዚህ መርሃ ግብር ላይ። ነገር ግን ሁሉም አንድ ችግኝም ቢተክል መቶ ችግኝም ቢተክል የኔ ነው እሱ እንኳን ባይተክል ሰዎች ሲተክሉ አጨብጭቦ ጥሩ ነው ያደረጋችሁት፣ ይሄ ነገር መቀጠል አለበት እንዲል አድርገናል። በባለፉት ሰባት ዓመታት ይሄ ደግሞ የሆነው በተከታታይ ይሄ ስራ ሳይቋረጥ ሊደርሺፕ አግኝቶ ሪኮግኒሽን አግኝቶ ፖለቲካል ፕሮፋይሉ ኢንጌጅመንቱ ከፍ እያለ ስለመጣ ነው የሚሉትን ነገር በደንብ ዲስክራይብ አድርገን ነበረ ማለት ነው ማመልከቻችን ላይ እንግዲህ እነዚህ ነገሮች አንድ ላይ ታይተው አረንጓዴ አሻራ መርሐ ግብር ትላንትና በዚህ ላይ እውቅና አግኝቷል። ትልቅ ነገር ነው። የኢትዮጵያ አረንጓዴ አሻራ መርሃ ግብር እውቅና ማግኘቱ ብቻ ሳይሆን ከበርካታ እነዚህ ከተሸላሚ አገሮች ውስጥ በሽልማቱ ላይ እንደ ለአጭር ጊዜም ቢሆን ሪፍሌክት እንድታደረግ እድሉ የተሰጣት ኢትዮጵያ ናት። ይሄም እንግዲህ ይሄ ተቀባይነት እንዲያገኝ ያደረገው የአረንጓዴ አሻራ መርሃ ግብራችን ስኬል ነው። ጎረቤት ሀገሮች እየተማሩበት ችግኝ ሶስት አመት አራት አመት እያካፈልናቸው ያሉ አገሮች አሉ። በጣም በፈቃደኝነት ደስ እያለን ይሄ ሀሳቡም እንዲሸጥ ፊዚካሊ ደግሞ መሬት ላይ ስራው እንዲሸጥ ከመፈለጋችን የተነሳ ሀሳባችንን ወስደው እኛ አገር መተው ተሞክሯችንን ወስደው ኢትዮጵያ የቱ ጋር ተሳካላት የትኛው ጋ ነው ደግሞ እግሩ ነው የጎተተባችሁ የሚለውን ሁሉ ከኛ ወስደው ደግሞ ከኛ በተሻለም አቅደው ለመስራት እየሞከሩ ያሉ አገሮች አሉ። እንግዲህ እውቅና የህዝባችን ለአመራሩም ከክቡር ጠቅላይ ሚኒስትሩ ጀምሮ ታች ድረስ ላለው ለአረንጓዴ አሻራ መርሐ ግብር የአብይ ኮሚቴ፣ ቴክኒክ ኮሚቴ ይበልጡን ደግሞ ለኢትዮጵያ ገበሬና አርብቶ አደር፣ የከተማ ነዋሪ በአመት ወጥቶ መሬት ቆፍሮ ለይቶ ችግኝ አፍልቶ ተክሎ ችግኙን ለተንከባከበው ማህበረሰባችን ትልቅ የሚያነቃቃ ነው። ኢትዮጵያን በበጎ ነገር ስሟን ያነሳል። ለነገ ለኢትዮጵያ መልካም ነገር፣ መልካም ዜና፣ መልካም ድጋፍ ይዞላት ይመጣል። ሌሎች ሀገሮችም ደግሞ ምን ብታደረግ ነው ይሄ እውቅና ያገኘችው ብለው መጥተው አንዳንድ ሀሳብ፣ አንዳንድ ትምህርት ለመውሰድና ይበልጡን ከኢትዮጵያ ጋር ባይላተራሊ ተቋማት ደግሞ መልቲላተራሊ እንዲተባበሩ ያደርጋል። ስም ነው፣ የኢትዮጵያን ስም የኢትዮጵያን ዝና ከፍ የሚያደርግ ይበልጡን ግን ደግሞ ይዞት የሚመጣውም ሪስፖንሲቢሊቲም አለ። ትላንትና እንደ ሀገር እዛ ቦታ ላይ በክብርት ሚኒስትራችን በኩል ሄደን ይሄንን ስጦታ እውቅና ስንቀበል አብረን የተቀበልነው ነው። ሌላ ኃላፊነትም አለ። ይሄንን ስራ እንዴት አድርገን ነው ይበልጥ ስታንዳርዱን በጠበቀ መረጃውን በያዘ ጥራቱን በጠበቀ መልኩ እና ዘላቂነት ባለው መልኩ አሁን ከመጣንበት መንገድ አሻሽለን እስካሁን የያዙንን ያልቀረፍናቸውን ችግሮች ቀርፈን በደንብ መሬት ላይ ሊታይ በሚችል መልኩ እንዴት አድርገን ነው የምንሰራው ና ይበልጥ ዓለም እንዲያየው ሪኮግናይዝ እንዲያደረገው እንዲማርበት ና የማህበረሰባችን ኑሮ ሕይወት እንዲቀየር የምናደረገው እንዴት ነው የሚለውንም ኃላፊነት ነው ይዘን አብረን የወረን ነው። የኃላፊዎቹ ንግግርም ያንን ነበረ የሚያሳየው። በርቱ፣ ጠንክሩ፣ ይሄንን መተን እንጠይቃችኋለን፣ ከእናንተ ልምድ እንወስዳለን ያሉን በጣም በርካታ አገራት ተወካዮች ወይም ተሳታፊዎች ናቸው። ይህንን ነበር የሚመስለው። በድጋሜ ይህንን ስራ ያስጀመሩትንም የመሩትንም የተገበሩትንም እንኳን ደስ አላችሁ ማለት ነው።